እንኳን ለብርሃነ መስቀሉ አደረሳችሁ እያለሁኝ ሀገር ውስጥን ሀገር ውጭም ያላችሁ እንኳን አደረሳችሁ። ፈጣሪ ቅፍ ድግፍ ጥብቅ አድርጎን ከአመት አመት እንዳደርሰን ሀገራችን ሰላም እንድትሆንልን ሞቴ ነው። ዛሬ እንግዲህ ውሏችንም ትንሽ እናሳያችኋለን። ማታም ቤተክርስቲያን ሄደን ዳቦታ ብርተን አምሽቼ ነው የመጣሁት እና አሁን ደግሞ ቤታችን ትንሽ ነገር እናደርጋለንና ያሳያል ስማ ያው ቤታችን ጠባብ ስለሆነች ብዙም አልገዛሁም። ትንሽ ነው የገዛሁት። ሆኖም ግን እንደዚህ ጎዘብዛለውኝ ረከቦት የለኝም። በዚህ ነው የማደርገው። ምክንያቱም ቤቴ ነው ያለው ረከቦት እና የምስታወስ ስለሆነ ሰፈር ብኛ ብዬ የስራሀን ድረሻ አላመጣሁትም። በዘ ቡና ማፈረ ጋር ተንጨርሰናል፣ እግዚአብሔር ይመስገን። እዚች ጋ ትንሽ የተፈጨ ስጋ ባልጫው ጠበስጠበስ ያለች እንዲሁም ክትፎ ሰርተናል። ይህን አመት ባል እንደዚህ እንዳሳልፍ አንድ ወንድሜ ብር ሰጥቶኝ ስጋ ገዝቶልኝ ነው። በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ ማለት እፈልጋለሁኝ። እና አመት ባል እንደት እያሳለፋችሁ ነው? እኛ ደስ ብሎን ከአዲስ አመት የበለጠ ዛሬ በጣም ደስ ብሎን እያከበር ነው ነው መስቀልን ዝጋ ሲ ስጋችን እንግዲህ የተሰራው ይቀመስ እያልን እያደረግን ነው። በነገራችን ላይ የእንጉላ ለብቻችን ነው እንዳትሉኝ፣ የሲስተር ምርጃ አለች ተስፋ ጋ ነው የምንበለው፣ እየቀረጸችኝ ሆኖ ነው በኋላ ላይ አብረን ነው የምንበለው እላችኋለሁኝ። ክትፎ ይችትናና እንግዲህ ትልቅ ሳህን ይመስላል። አቤት ሳህኗ ግን ትንሽ ናት። ስላደራርግና ይቀመስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንብላ ብያለው። በጣም በጣም ነው የሚጥመው። በጣም ነው የሚጥመው። አቤት የራስ እንጂ ቆርሶ ያሳንሱ ነው። ግን ያው ስጋም ስለምወድ በጣም ይጥማል። ጉርሻው የእናንተ ነው። በጣም ነው የሚጥመው። ወድጃዋለሁ እንግዲህ እና እንግዲህ በያላችሁበት መልካም አመት በዓል እያልኳችሁ ደጋግሜ ደጋግሜ እንወዳችኋለን። እንግዲህ ታመት ማንስም ተነስቷል ስም ያመስሉ

ቡናው ፈልቷል። ቡና ጠጡ ብያለሁኝ። ቡና ልንጠጣ እንግዲህ ሽርጉድ ላይ ነን። ሙያ ሽ ዘርዘር ልሽ እንደሚባለው በሻይማን ቆርቆሪያ ቡና የተለመደ ነው። እኛ ጋር ቡና እንጠጣ ብያለሁ። አሪፍ ቡና ነው ያፈላሁት። ያው በሻይማን ቆርቆሪያ ብዙ ጊዜ ማፈላው ታውቃላችሁ። ብቻ እንደዚህ እንደዚህ ብለን አመት ባልን በዚህ ሁኔታ አሳልፈናል። እንወዳችኋለን። ላይክ ሼር ሰብስክራይብ እያረጋችሁ አበረታቱን። በቀጣይ ቪዲዮ ውስጥ የምንገናኝ እንወዳችኋለን። ሰላም እ ሁኖልን። ቡናችን ደርሷል። እንግዲህ ሁላችሁኑ ቡና ጠጡ ብለናል። አመት በዓልን እንግዲህ ደስ ብሎን በዚህ ሁኔታ አሳልፈናል። እግዚአብሔር ተመሰገነ ይሁን። እናንተ አመት በዓልን እንደታሳለፋችሁ ኮሜንት ላይ ንገሩን። እንወዳችኋለን። በቀጣይ ቪዲዮ ውስጥ እንገናኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። በተክርስቲያን ውስጥ ወኘ እንግዲህ ቪዲዮ እኔ ቪዲዮ ላይ አልገባሁ። ምክንያቱም ልጆቼን ሁለቱን ይዤ ለብቻዬ የነበረን የሄድኩት መቅረጽ ብቻ ነኝ። ለመግባት አልተመቸኝም ነበር፣ ራሴ እየቀረጽኩ ሁለት ልጆች ይዤ። ለዛ ነው እንወዳችኋለን ባይ